በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ሰላም ለእናንተ ይሁን ውዴል ሳትዩ ቤተሰቦች እንደምን አላችሁ የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ። ጌታ ሆይ ይህን ውሃ ስጠኝ። ሳምራዊቷ ሴት በጠራራ ፀሐይ ውሃ ልትቀዳ እንስራዋን ይዛ ከጉድጓድ አጠገብ ተቀምጣለች። በጠዋት ወይም በማታ ውሃ መቅዳት ስትችል ፀሐይ እናት አናት በሚበላበት በሚበሳበት በስድስት ሰዓት መምጣት እንዴት ልትመርጥቻለች? ከጎረቤቶቿ ጋር እየተጫወተች አብራ ቀርታ መመለስ አትችልም ነበርን? ብቻዋን ለመቅዳት ለምን ፈለገች? ከሰው ፀሐይ ያስመረጣት ምንድን ነው? ዝርዝሩን እርሷ ናት የምታውቀው። አምስት ባሎች የነበሯት እና አሁን ባሏ ካልሆነ ሰው ጋር የምትኖር ሴት መሆኗን ግን ተጽፏል። ለብዙ ወንዶች ሚስት በሆነች ቁጥር ስለ ስራዋ የሚናገራት የሚኖሯት ግምት እየወረደ መምጣቷ አይቀርም። በተደጋጋሚ አልሳካ ባላት ትዳር ምክንያት ልቧ እየቆሰለ ተስፋ እየቆረጠች፣ ሁሉን ነገር እየጠላች መምጣቷ አይቀርም። እርሷ ስላልተሳካው ትዳሯና አሁንም ባሏ ካልሆነ ሰው ጋር ስለ መኖሯ ሰዎች የሚያወሩት ግን ብዙ ነው። የእርሷን ሕመም ሳይረዳ እንደ ርካሽ የሚቆጥራት ዝሙተኛ አድርጎ የሚያስባት እድለቢስ አድርጎ የሚፈርጃት በንቀት በአሽሙር፣ ባለአምስት ባሎች አድርጎ የሚነቁራት ሰው አይጠፋም። በግልጥ ባይነግሯትም በአስተያየት በአነጋገር በሚያሳቅቋት ንግግሮች የሚናገሯት አይጠፉም። ስለዚህ ከሰው አፍ ፀሐይ ይሻለኛል ብላ መጣች። ሰዎች ከጉድጓዱ ማውጫ ከጉድጓዱ ማውጫ መቅጃ የለህም? ካለህ እስቲ ንገረን። ህዝብን ከጉድጓድ ውስጥ የሚያወጣ ያንተን ፈቃድ የሚፈጽምልህ አገልጋይ አለህን? ሁሉም ጉድጓድ ውስጥ ገብቶ የቀረ አይደለምን? ራሱ መቅጃ የሚፈልግ መቅጃማ ሞልቶሃል። እንደ ኢሳያስ ዘመን ማንን እልካለሁ ብለህ ብትጣራ ይሻልሃል እንጂ መቅጃስ የለህም። ወይ ሱራፌልን ልከህ በሳትፍህም ተኩሰህ ካላነጻህን በቀር መቅጃ የለህም። ሴቲቱ የያዕቆብን አምላክ ክርስቶስን አንተ ከያዕቆብ ትበልጣለህን? አለችው። ተስፋ የቆረጠ ሰው ንግግሩ ሸካራ ነው። አንተ ከማን ትበልጣለህ? ከገሌ ተሽለህ ነውን? የሚሉ ቃላት ነፍሱ የቆሰለ ሰው ንግግሮች ናቸው። ክርስቶስ አላስቀየማትም። አመል ያሳጣት የተመረረችበት ኑሮዋ እንደሆነ ያውቃልና የተጎዱ ሰዎች ሰውን ይጎዳሉ። ስለዚህ ክብሬን ላስጠብቅ ሳይል ታገሳት። ባል የለኝም ስትል እንኳን እውነት ተናገርሽ፣ አሁን ያለው ባሏ ባለመሆኑ እንዲህ እንዳለች አድርጎ ከሐሰቷ ውስጥ እውነት አወጣላት። የተቀጠቀጠ ሸንበቆ የማሰብረው የሚጤስ ጧፍ የማታጠፋው ትሑት አምላካችን ሆይ ክፉ ንግግሮቻችንን የሚፈልቁት ከክፉ አኗኗራችን ነውና እባክህን እኛንም ታገሰን ኢትዮጵያውያን ተሳዳቢዎች፣ ዘረኞች፣ ነውረኞች ያደረገን የተበላሸ ሕይወታችን ነውና ይቅር በለን። በመጥፎ ንግግሮቻችን የምናሳዝንህ እርስ በርስ በመበላላት የምናስከፋ ሳምራዊቷ ሴት ባሎች እንደተፈራረቅንባት ብዙ ፖለቲከኞች ተፈራወርቀውብን ትዳር አልሳካ ብሎን ነውና እርሷን እንደመታገስህ ታገሰ ሴቲቱን ጌታ ሆይ ጌታ ታግሶ የጎደላትን ሞላላት። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አላት። እርሷም ጌታ ሆይ እንዳልጠማ ውሃም ልጠጣ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ይህ ውሃ የሕይወት ውሃ እኔ ነኝ ያለው ክርስቶስ ራሱ ነው። ሴቲቱም እርሱ መሆኑን ስታውቅ እንስራዋን ጣለች። እርሱን ካገኘች በኋላ እንደማትጠማ እርግጠኛ ነበረች። ወዳጄ እንደ ሳምራዊቷ ሴት መመላለስ የሰለችህ መንገድ የለህምን? ስትጠጣው አሁንም ጭምር የሚያሰኝህ የማይቆርጥ ጥም የለህምን? ልትቀዳ የምትመላለስበት ጉድጓድስ የለህምን? ሁለተኛ አልሄድም ብለህ ዝተህ የምትሄድበት ቦታ የለህምን? ሁለተኛ አልጠጣውም ብለህ የምትጠጣው ሁሌ የሚጠጣ የሚጠማህ ውሃ ምንድን ነው? መላቀቅ እየፈለግ ያልተወከው ዞረህ የምትሄድበት ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ የሆንክበት ልማድ የለህምን? ክርስቶስ ቦታውን ውሃውንም ያውቀዋል። ከዚህ መገላገል ከፈለግክ እንደ ሳምራዊቷ ሴት እንዲህ በለው፦ ጌታ ሆይ፣ እንዳልጠማ ውሃም ልጠጣ ወደዚህ እንዳልመጣ ይህን ውሃ ስጠኝ። መስከረም 28 2012። በገነት ያሉ ሦስት አስደናቂ ነገሮች አንድ አባት ወደ ገነት ከገባ በኋላ ለሌላ አባት በህልም እንዲህ ሲነገረው ወደ ገነት በገባው ጊዜ ሶስት ነገሮች አስደነቁኝ። የመጀመሪያው ገነት ውስጥ ይገኛል ይገኛሉ ብዬ ፈጽሞ የማልጠብቃቸው በእኔ ዓይን ኃጢአተኞች የሆኑ ሰዎችን በገነት ውስጥ ማግኘቴ ነው። ሁለተኛው በገነት እንደሚኖሩ በእርግጠኝነት የምታመናቸውን የምገምታቸውን ጻድቃን መስለው የታዩኝ ሰዎች በገነት ውስጥ አለማግኘቴ ነው። ከሁሉም በላይ ያስደነቀኝ ግን እንደ እኔ አይነቱን እጅግ ኃጢአተኛ ሰው በገነት ውስጥ ማግኘቴ ነው አለ። ኢየሱስም እንዲህ አላቸው፤ እውነት እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 31። ታሕሳስ 24 2012 ዓመተ ምሕረት አዲስ አበባ ጌታ ሆይ እኔ እሆንን ደቀ መዛሙርቱ ከጌታ ፊት በዚያች ምሽት በጭንቀት ቆመዋል። ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነግሯቸዋል። ስለዚህ ተጨንቀዋል። ጌታ ሆይ እኔ እሆንን እያሉ አስሩ ደቀ መዛሙርት ተራ በተራ ጠየቁት። የቀሩት ሊሸጠው ተስማምቶ የመጣው ይሁዳና ወንጌላዊ ዮሐንስ ናቸው። ይሁዳ እኔ እሆንን ማለቱ ልቡ እያወቀ ስለነበር ከአስሩ ጋር አብረን አንቆጥረውም። ዮሐንስ ደግሞ ለጌታ ካለው የፍቅር ጥልቀት የተነሳ እኔ ሸጠው ይሆን የሚል ስጋት ስላልነበረበት፣ ጌታ ሆይ አሳልፎ የሚሰጥህ ማን ነው አለ እንጂ እኔ እሆንን አላለም። የሐዋርያቱ የጭንቀት ጥያቄ በማግስቱ መልስ አግኝቷል። ሆኖም ይህንን ትህትና የተሞላ ጥያቄያቸውን ለኛ ሳይበጃ አይቀርም። በዙሪያችን ለተደረጉ ለሚደረጉ ክፉ ነገሮች ሁሉ ምክንያቱ ምንድን ነው? ጥፋቱ የማን ነው መነሻው ምንድን ነው ብንባል፣ ሁላችንም ጣት የምንቀስርበት ሰው አናጣም። አዳም ጸበለስን ለመብላቱ ምክንያቱ ሄዋን ናት አለ። ሄዋን እባብ አሳተኝ አለች። እባብም ጠያቂ ቢያገኝ ሰይጣን ማለቱ አይቀርም ነበር። አንዳቸውም ጌታ ሆይ እኔ የሆንን ማለት አልቻሉም። እንደ ዳዊት እኔ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊትህ ነው ማለት ያስፈልጋል ለሚሆኑ ነገሮች ሁሉ የምንከሰው ሰው አናጣም። መፍትሄው ግን ራስን ማየት ነው። እስማይንቲሁ ለጠቢብ ዲበርዕሱ የጠቢብ አይኖች በራሱ ላይ ናቸው እንዲል ቅዱሳን በምንም ነገር ራሳቸውን ይወቅሱ ነበር። በገድላቸው ብዛት በሚጸልዩበት ስፍራ ዶፍ ዝናብ እየወረደ ሳለ እርሳቸውን እንዳይነካቸው በቆሙበት ስፍራ እንዳይዘን ያደረግላቸው ዳግማዊው ኤልያስ ጻድቁ አቡነ ገብረ መንፈስ ቅዱስ ያሉትን እናስታውሱ። በቆሙበት ስፍራ ዝናብ እንዳልዘነመ ሲያዩ ይህችን መሬት በኃጢአት የዝናብ አስከለከልኳት ነበር ያሉት። ጌታ ሆይ እኔ እሆንን ማለትም ይህም አይደል። የሙሴ ወንድም አሮን በእስራኤል ግፊት ጣዖትን ሰራ፣ ከወርቅ አቅልቶ ጥጃ አምላክ አድርጎ ሠራላቸው። ከሠራ በኋላም መሥዋዕት ለጣዖቱ አቀረበ። ሙሴ መጥቶ ሲቆጣ ሲያይ ግን አሮን ፈራና በሕዝቡ አሳበበ። የራሱን ድርሻ በተመለከተ ግን እንዲህ አለ፣ ወርቅ ሰጡኝ፣ በእሳት ላይ ጣልኩት፣ ይህ ጥጃ ወጣ። ኦዲስ ዘጸአት ምዕራፍ 32 ቁጥር 24። ራሱ ከእጃችን ተቀብሎ በመቅረጫ ቀርጾ የሰራውን ጣዖት ስጥለው ጥጃ ሆነ አለ። ራሱ ሕዝቡን ስድ ለቋቸው የነበረ በመሆኑ ጌታ ሆይ እኔ እሆንን ብሎ ራሱን ሊከስ ይጠበቅበት ነበር። በትምህርት ቤት ሕይወታችን የማይረሱ ቀናት ግሬድ የሚለጠፉባቸው ቀናት ናቸው። ከብዙ የመታወቂያ ቁጥሮች መካከል ውጤቱን ያየ ተማሪ በዚያ የትምህርት አይነት ኤ እንዳገኘ ሲያውቅ፣ ለጓደኞች ኤ አገኘሁ እኮ ይላል። በተቃራኒው ኤፍ ያገኘ ከሆነ ኤፍ ሰጠኝ ይላል እንጂ ኤፍ አገኘሁ አይልም። ኤ ከሆነ ያገኘው ተማሪው ነው። ኤፍ ከሆነ ግን በድክመት አገኘሁ ከማለት ይልቅ ጥፋቱ የመምህሩ ይሆናል። ነገሩን አልኩ እንጂ ሀገር ሰላም ብሎ የቆመ በር ጋር ስንጋጭም በሩ መታኝ እንጂ መታሁት አንልም። እናም በህይወታችን ለሆኑት ለሚሆኑት ነገሮች ጌታ ሆይ እኔ የሆኑን ማለት ትልቅ ጸሎት ነው። ታኅሳስ 22 2012 ዓመተ ምህረት አዲስ አበባ የትህትና ትምህርት ቤት በረፍት ጊዜያችን የምንሄድባቸው ቦታዎች እንደ የዝንባሌያችን የተለያዩ ናቸው። አንዳንዶቹ ትክክለኛ እረፍት የምናገኝባቸው መንፈስ የሚያረጋጉ ቦታዎች ሲሆኑ፣ አንዳንድ ሰው ደግሞ እረፍት የሚነሱና ራሳቸውን እረፍት የሚፈልጉ ቦታዎችን ለእረፍት ጊዜ ማሳለፊያነት ሊመርጥ ይችላል። ከውራት በፊት በአንድ አጋጣሚ የተገኘሁበትና ከዚያን ቀን ጀምሮ ላሰላስለው የከረምኩት የእረፍት ጊዜ ማሳለፊያ ቦታ ላስተዋወቃችሁ። ይህ ስፍራ ከማሳረፍ አልፎ ወደ ጥልቅ ጸጥታና ራስን መመርመር የሚመራ ቦታ ነው። እንደ ቤተ መጻሕፍት ጸጥታ ይከበር የሚል ጽሑፍ ባይኖርበትም ፍጹም ጸጥታ የሰፈነበት ስፍራ ነው። በሺህ የሚቆጠሩ ወጣቶች፣ አረጋውያን፣ ሕፃናት፣ ንግግር አዋቂዎች፣ ባለሥልጣናት፣ ወታደሮች በአንድ ላይ የሚገኙበት ስፍራ ቢሆንም አንድም ጫጫታ የማይሰማበት ፍጹም የእረፍት ጊዜ ማሳለፊያ ስፍራ የመቃብር ቦታ መቼም የእረፍት ጊዜ ማሳለፍ ያልሁት መቃብር ስፍራ መሆኑን የሚያነብ ሰው አይ እኔ ደግሞ ደህና ነገር መስሉኝ እሱንማ በቁሜ ለምን እሄዳለሁ አንደኛዬን እደርስበት የለ ስንት መዝናኛ እያለ መቃብር ምን አስኬደኝ መቃብር ቦታ እረፍት አገኛለሁ ብዬ መጋኛ ቢያጣፍረኝስ ጉንዳን መጫወቻ ቢያደርገኝስ የሚል አይጠፋም በጣም ጥቂቶች ካልሆኑ በቀር አብዛኞቹ የሀገራችን የመቃብር ስፍራዎችም ብዙም በንጽህና ያልተያዙ መሆናቸውን በማሰብ ቢሆን ይህንን እቅድ ውድቅ የሚያደርግ አይጠፋም። ያም ሆነ ይህ ግን በህይወት ላለ ሰው ሁሉ እጅግ ድንቅ የረፍት ጊዜ ማሳለፊያ ስፍራ ቢኖር የመቃብር ቦታ ነው። ለሃይማኖታቸው ለሃይማኖተኞች የጥልቅ ተመስጦ፣ ለፍልስፍና ተማሪዎች ቤተ መጻሕፍት፣ ለሥነጽሁፍ ሙያተኞች የድርሰት መፍለቂያ የሆነ የህይወት ትርጉም የሚጎላበት ውስጥን ጸጥ የሚያደርግ ስፍራ የመቃብር ቦታ ነው። ብዙዎቻችን ወደ መቃብር ስፍራ የምንሄድ ወዳጅ ዘመድ ለመቅበርና ሐውልት ለመመረቅ ሲሆን ሄደንም በፍጥነት ከዚያ ስፍራ ለመውጣት እንቻኩላለን። ቀጠሮ ይዘን ግን ወደ መቃብር ስፍራ አንሄድም። ሆኖም ቀን በንጽህና ተይዞ ሰዎች ሊያርፉበት ተማሪዎች ሊያጠኑበት ነፋስ ሊቀበሉበትና መናፈሻ ሊያደርጉት የሚገባ በከተማ ጽዳትና ውበት ፕሮጀክት ውስጥ መካተት የሚገባው እጅግ ሰላማዊ ስፍራ መቃብር ነው። የመቃብር ስፍራ መግቢያው በር ቢኖረውና የእንኳን ደህና መጡ መልእክት እንዲህ ተብሎ ቢጻፍ ጥሩ ነበር። ወደ ትህትና ትምህርት ቤት እንኳን ደህና መጡ። ድሃና ሀብታምን አንድ ድሃና ሀብታምን አንድ ወደሚያደርገው ስፍራ እንኳን ደህና መጡ። ብዙ መልከ መልካሞች እንደ ሳር ወደ ደረቁበት ስፍራ እንኳን ደህና መጡ። ብዙ ሀያላን ወደ ወደቁበት ብዙ ተናጋሪዎች ጸጥ ወዳሉበት ስፍራ እንኳን ደህና መጡ። ወዘ ተርፈ የመቃብር ስፍራን የትህትና ትምህርት ቤት ብሎ የሚጠራ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፤ ወደ መቃብር ስፍራ በመመልከት ብዙ መንፈሳዊ ጥቅሞችን እናገኛለን። በዚህ እይታ ምክንያት ንንዝላልና ቸልተኛ የሆነች ነፍሳችን ወደ ትህትናና ጸጸት ትመለሳለች። ትጉህና ፈጣሪዋን የምትሻ ነፍስ ደግሞ የበለጠ ተጋና መሻቷ የሚጨምር ትሆናለች። በድህነት የሚሰቃይ ሰው ወደ መቃብር ሲመለከት ይጽናናል። በሀብቱ የሚኮራ ሰው ደግሞ ትሁት ይሆናል። መቃብሮችን ማየት ማንኛውም ሰው ሳይፈልግ እንኳን ስለ ራሱ ሞት እንዲመራመር ያደርገዋል። ደስታንም ሆነ ሐዘን ዘላቂ አድርጎ እንዳይመለከት ያደርገዋል። ወደ መቃብሮች መመልከት ወደድንም ጠላንም ለራሳችን ፍጻሜ እንድንዘጋጅ ይገፋፋናል። ኢኮኖሚኒየም ኦፍ ዘ ሆሊ ግሬት ማርቲር ድሮሲዳ። በእርግጥም ወደ መቃብር ስፍራ የመጣህ እንደሆነ ሳታስበው ውስጥ ጸጥ ይላል። ስለ ህይወት ፍልስፍና ውስጥ ትገባለህ። መጨረሻ ይሄ ነው ለካ፣ ለዚህ ነው እንዲህ የምትጨነቀው ብለህ ራስን ትታዘባለህ። ቅዱስ ዮሐንስ እንዲህ ይላል፣ በስጋ እስካለን ድረስ እስቲ ወደ መቃብሮች ስፍራ እንሂድ። ከንቱ ሀሳቦቻችን ሁሉ መዳረሻቸው የት እንደሆነ ሄደን እንመልከት። ከጥቂት ጊዜ በኋላ ምን እንደሆን እስቲ ሄደን እንመልከት። አንታለል፤ ይልቅስ ፍጻሜያችን እንዴት እንደሆነ እንመልከት። የት እንደሚያበቃልን አይተን ራሳችንን እናስተካከል። ምድር ላይ ለስልጣን የሚፋጩ ለስንዝር መሬት የሚጋጩ፣ ለዝና ለሀብት ብለው በባልንጀራቸው ላይ ግፍ የሚሰሩ ወይም ግፍ ተሰራብኝ ብለው የሚማረሩ ሁሉ መጨረሻቸው መቃብር ነው። እንደ ቅድስት ስላሴ ካቴድራል ባሉ መቃብራት ብትሄዱ ከሞት ቢነሱ ዱላ የሚማዘዙ ጠላቶች በአንድ ቅጽር ተገኝተዋል። ቅዱስ ባስሊዮስ እንዲህ ይገልጻቸዋል። ፖለቲካዊ ስልጣን የነበራቸው ሰዎች የትኞቹ ናቸው? ወደ ሪያል ተገኘላቸው አንድ በተሩት አንተናጋሪዎችስ ወዴት አሉ? የጦር መሪዎች፣ ሀገረ ገዢዎችና አምባገነኖች ወዴት ናቸው? ሁሉም ወደ ትቢያ ተለወጡ አይደለምንም የህይወት ዘመናቸው ማስታወሻ የአጥንቶቻቸው ቅሪተ አካል አይደለምን? ጎንበስ በሉና መቃብሮችን ፈትሹ። ማን ጌታ፣ ማን ባሪያ፣ ማን ድሃ፣ ማን ሀብታም እንደሆነ ለማየትም ሞክሩ። ከቻላችሁ ምርኮኛ እስረኛውን ከንጉሱ፣ ሀያሉን ከደካማው፣ ውቡን ከመልከጥፉ ለይታችሁ አውጡ። የሁላችንም ተፈጥሮ መጨረሻ አንድ ሆነን ስታስቡ ያን ጊዜ መመካትና መታበያችን ይቆማል። ሴንት ባሲል ዘግሬት ኦን ጋንድ ታይሰልፍ የመቃብር ስፍራ ለሚጎበኘው ሰው የትዕቢት ማስተንፈሻ፣ የትህትና ትምህርት ቤት ነው። አንድ ሰው አንተ ሰው ሆይ ስለምን ትኮፈሳለህ? ስለምንስ በራስ ትኮራራለህ? ወደ መቃብር አብረን እንሂድና ምስጢራትን እንመልከት። ምንም ያህል ጠቢብና አዋቂ ብትሆን ወደ መቃብር እንሂድና እንጎብኝ። በዚያም የትኛው ሬሳ ንጉስ፣ የትኛው ተራ ዜጋ የትኛው የመኳንንት ወገን የትኛው ባሪያ የትኛው አዋቂ የትኛው አላዋቂ እንደሆነ ለይተህ ታሳየኛለህ፣ ይላል አፈወርቅ። እርግጥ ነው ውዳሴ ከንቱ ሞተውም የማይለቃቸው ሰዎች ከቤታቸው የሚበልጥ መቃብር ሊሰሩ ይችላሉ። ውስጡ ተከፍቶ ቢታይ ግን አፈር ይሆናል። በእውቀት በሀብት በዘር በነገድ ለምንመካ ሰዎች ሁሉ መቃብር ሁላችንን አንድ ያደርገናል። በብሔር ተከፋፍለን ይህ መሬት የኛ ነው ብለህ ስትጣላ ብትውል፣ መቃብር ግን ብሔር ሳይለይ ትውጣሃለች። ምስጦችም ወገን ሳይለዩ ይበሉሃል። ለእነርሱ ዘርህ፣ እውቀትህ፣ ሀብትህ፣ ውበትህ አይታያቸው። አፈር አፈር ነው። ከመቃብር ሁሉ የሚበልጠው ትልቁ መቃብር ግን የቅዱሳንና የሰማዕታትን መቃብር ነው። በምድር የከበሩ ብዙ ዝናና ስም ያላቸው ሰዎች መቃብራቸው ብዙ አበባ ይቀመጥለታል። ሰው ፎቶ ያነሳዋል። ከዛ ግን አያልፍም። የቅዱሳን ሰዎች መቃብር ግን እጅግ የከበረ ነው። ለዚህ ነው በመጽሐፍ ቅዱስ አንድ ሰው በሞትኩ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩ፣ አጥንቶቼም በአጥንቶቹ አጠገብ አኑሩ ብሎ የተናዘዘው አንደኛ ነገሥት ምዕራፍ 13 ቁጥር 31። ወዳጄ አፈር አፈር ነው፣ አጽምም አጽም ነው። የነ ቅዱስ ጊዮርጊስ፣ የነ አቡነ ተክለ ሃይማኖት አጽም ግን ሙት የሚያስነሳ አጽም ነው። የእግዚአብሔር ጻድቃን አጥንት ይጠብቃል። ከእነርሱም አንድ አይሰበርም ተብሎ የተጻፈለት አጽም ነው። መዝሙር 34 ቁጥር 20 ለዚህ ነው ከሀገር ሀገር ተጉዘን መቃብራቸውን ለመሳለም የምንተጋው። በአንድ ወቅት ሰዎች የአንድን ሰው አስክሬን በቃሬዛ ሊቀብሩ ተሸክመው ሄዱ። ወደ ቀብሩ ሲደርሱ ግን አደጋ ጣዮች ወደ ስፍራው እንደመጡ አዩ። የሞተን እንቀብራለን ብለንማ አብረን አንቀበርም ብለው በቃሬዛ የያዙትን አስክሬን አሽቀንጥረው ጣሉና እግሬ አውጭኝ አሉ። የተወረወረውን ሟች ለካስ የጣሉት በነብዩ የኤልሳ መቃብር ላይ ነበር። ሟች የነብዩ አጽም ያረፈበትን መቃብር ሲነካ ወዲያውኑ ከሞት ተነሳ። ምናልባትም በእኔ ግምት እሱም አሁን አሁን አጥቶ ያገኛትን ነፍሱን ከአደጋ ጣዮች ለማዳን ሮጦ ይሆናል። ያም ሆነ ይህ ግን የጻድቁ የኤልሳ አጽም ሙቱን አስነስቷል። እሱ ሞቶ እንዴት ሙት ያስነሳል? የጠፋ ሻማ ሌላውን መለኮስ ይችላልን ካላችሁ እንግዲህ መጽሐፍ ቅዱስ ላይ እየተጻፈ ነው፣ ምን እናድርገው? ሁለተኛ ነግሥት ምዕራፍ 13 ቁጥር 21። ይህ ነቢዩ ኤልሳ ታሪክ የቅዱሳን አጽም ሙት የማስነሳት ኃይል እንዳለው ሲያስረዳ፣ በሌላ በኩል ነቢዩ ኤልሳ በሞቱ ሕይወትን የሰጠን የመድኃኔ ዓለም ክርስቶስ ምሳሌ ሆኖ ይኖራል። የቅዱሳን አጽም ሙት የሚያስነሳ ከሆነ ታዲያ ምን ነው ከጻድቃን አጠገብ የተቀበሩ ሁሉ ለምን አይነሱም? የሚለው ዋህ ይኖራል። ወዳጄ መቼም የጻድቃን ጻድቃን አሉ ተብሎ ሞት አይቀርም። ለክብራቸው መግለጫ የተፈጸመ ተአምር ነገርኩ እንጂ ጻድቃን የተፈጥሮን ሕግ አዛብተው የሞተን ሁሉ እያስነሱ ትውልድ ያስጨንቃሉ ማለት አይደለም። እንደዚያ ቢሆን መቼም መሞቱ የሚፈልግ አይጠፋምና ሲሞት እንዳይነሳ ጻድቃን የሌሉበት መቃብር እንፈልግ ይባል ነበር። የሁሉ አስነሽ ክርስቶስ እንኳን በምድር በተመላለሰ ጊዜም እችላለሁ ብሎ የሞቱትን ሁሉ አስነስቶ ምድርን አላወከም። የግድ ሙት ካልተነሳ ካልከኝ ግን በል አሁኑኑ ተነሳና ወደ ሰማዕታትና ወደ ጻድቃን መቃብር ሂድ። በኃጢአት የሞተ ሕሊናህን ብንስሐ ያስነሱልሃል። እግዚአብሔር እኛን ወደ ቅድስና ሕይወት ለመምራት የሰጠን ቃሉን ሲሆን፣ ሁለተኛ የቅዱሳን አጽም ነው የሚለው። ቅዱስ ዮሐንስ አፈወርቅ ስለ ቅዱሳን መቃብር እንዲህ ይላል፤ ከየትኛውም ስፍራ ይልቅ የሰማዕታት መቃብር የሚገኝበትን ስፍራ ይህንን ስፍራ እወደዋለሁ። ወደዚህ ስፍራ የምመጣ ምእመናን ለበዓል ሲሰበሰቡ ብቻ አይደለም፣ ለብዙ ጊዜ እመጣለሁ። ብቻዬን ወጥቼም ጠቃሚ ሀሳቦችን አገኛለሁ። በዚህኛው ህይወት አንዳችም ቋሚ ነገር እንደሌለ፣ ደስታውም ሐዘኑም እንደማልፈው እንደምናልፈው ይታየኛል። በእነዚህ ነገሮች ላይ በፍጹም ደስታ ውስጥ ሆኜ ስመሰጥ ዓይኖቼ ወደ መቃብሮች ትክ ብለው ይመለከታሉ፣ ነፍሴ ደግሞ ወደ ሞቱትና ሰማይታት አሁን እየኖሩበት ወዳለው የበረከት ህይወት እያየች ከፍ ከፍ ትላለች። በሉ እንግዲህ በቀጣዩ ሰንበት በትህትና ትምህርት ቤት እንገናኝ ታህሳስ 22 2012 ዓመተ ምህረት ይቆየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትር እንደ ዘለዓለሙ አሚን። አሜን።